እንግዲህ ግዲህ የፌዴራል ጠቅላይ ሚኒስትር ዶክተር አብይ አህመድ ለ84ኛው የአርበኞች የድል በዓል የእንኳን አደረሳችሁ መልእክታቸውን አስተላልፈዋል። ጠቅላይ ሚኒስትሩ በማህበራዊ ሚዲያት ስር ገጻቸው ባሰፈሩት መልእክትም ቀደምት እናትና አባቶቻችን ነጻነትን በደም አስከብረው ሀገር አውርሰውናል ብለዋል። በዚህም እንኩራለን ያሉት እነዚህ ቀደምት አርበኞች በከፈሉት ዋጋ ዛሬ ቀና ብለን በነጻነት አደባባይ እንድንመራ አድርገውናል ሲሉ የገለጹት ጠቅላይ ሚኒስትሩ በድህነታችን በኋላ ቀርነታችን ምክንያት ግን ነጻነታችን ሙሉ ሊሆን አልቻለም ሲሉም አንስቷል ነጻነታችን የተሟላ እንዲሆን ዛሬ ኢትዮጵያ የሁለተኛው ዘመን አርበኞችን ትፈልጋለች። የሁለተኛው ዘመን አርበኞች ኢትዮጵያን ወደ ሁለንተናዊ ብልጽግና በማድረስ ነጻነቷን ሙሉ የሚያደርጉ ናቸው። በፖለቲካዊ፣ በኢኮኖሚያዊ፣ በማህበራዊና በዲፕሎማሲያዊ መስኮች በሚኖረው ሰላማዊ ጦርነት ድህነትና ኋላ ቀርነትን ታግለን የሚያሸንፉ አርበኞችም ናቸው ብለዋል። የዚህ ዘመን አርበኝነት ትጥቁ እውቀት፣ ክህሎትና ዲሲፕሊን ነው። ወኔው የሀገር ፍቅር፣ ቆራጥነትና ንጽሕና ነው። ግቡ የኢትዮጵያ ብልጽግና ነው ሲሉም አንስቷል። ኢትዮጵያን ታላቅ ለማድረግ ሁሉን አይነት አርበኞች ያስፈልጉናል። ይህ ዘመን ደግሞ ይበልጥ ሁለተኛው አርበኝነትን ይሻል ሲሉም አንስቷል። ይህ ቀን የመጀመሪያውን አርበኝነት መዘከሪያ፣ ለሁለተኛው አርበኝነት ደግሞ መሰረት ማጽኛ እንደሚሆን ተስፋዬ የላቀ ነው ሲሉ መልእክታቸውን አስፍረዋል።